እንድረስ ና ቃለሁ ጥያቄ ያለኝ ለእናንተ። ዛሬ የምናየው ቶፒክ ኢዝ ቱ ኤንድ ፎር፣ ዲፍረንስ ቢትዊን ቱ ኤንድ ፎር። እሺ፣ ከዛ በፊት ግን ቱ በአማርኛ ምንድን ነው? ፎር በአማርኛ ምንድን ነው? ቱ በአማርኛ ምንድን ነው? ንስፎ ከና ማለት ነው። ኢግዛምፕል አሁን ለምሳሌ ኤን ማርከር? ጊቭ ዲስ ማርከር ቱ አበበ እልካለሁ፣ ለነው ኤግዛክሊ። ከዛ ዲስ ማርከር ኢዝ ፎር አበበ ካልኩኝስ ዲስ ማርከር ኢዝ ፎር አበበ ኤግዛክሊ፣ ከሚሆን አይችልም። ከሚሆነው ፍረም ቢሆን ነበረ። ሶ ሌተርስ እንጽፋ፣ ለምሳሌ ፍረም ማክዳ ቱ እንድሪያስ ብል ከማክዳ ለእንድሪያስ

እንደገና ደግሞ ማህበራዊ ድረገጾቻችን ላይ አክቲቭ መሆናችሁን እንዳትረሱ። አሁን ለስ ጌት እንቱ ዘ ቪዲዮ፣ እንደ ሁሌው በደፊኒሽን እንጀምራለን ማለት ነው። ኦኬ ሶ ቱ እንድ ፎር፣ ቅድም ከእንድረስ ጋር እንዳወራ ነው ሁለቱም ወደ አማርኛ ትራንስሌት ሲደረጉ ለ የሚለውን ደፊኒሽን ነው የሚሰጡን ማለት ነው። ኦኬ ሶ ሁለቱም ፕሬፖዚሽንስ ናቸው። ፐርፖዚሽንን ባለፈው ቪዲዮ ሰርተንበታል። እሱንም ሄዳችሁ ተመልከቱት። ፐርፖዚሽንስ ናቸው እና ሁለቱም ሾው ሪሌሽን ቢትዊን ፒፕል ቲንግስ ና አክሽኖች ከሰዎች ጋር ከነገሮች ጋርና ከተግባራት ጋር ያለንን ሪላሽንሽፕ የሚያሳዩ ቃላቶች ናቸው ማለት ነው። ኦኬ ነገር ግን አጠቃቀማችን አጠቃቀማቸው ይለያል። ቱን የምንጠቀምበት መንገድ እና ፎርን የምንጠቀምበት መንገድ ኮምፕሊትሊ ዲፍረንት ነው ማለት ነው። ዛሬ እሱን ነው የምናየው ኦራይት በቱን ጀምር ቱን እዚህ ጋር የጻፍኩላችሁ ኢዝ ሃው ዊ ኬን ዩዝ ኢት ሶ ዳይሬክሽን ላይ መጠቀም እንችላለን ጊቪንግ ሰምቲንግ ቶ ሰም ኦን ለአንድ ሰው አንድ ነገር መስጠት ስንፈልግ እንችላለን እንደገና ደግሞ የአንድን ነገር ውጤት ማሳየት ስንፈልግ ሪዛልቱን ወይም አውትካሙን ኢፌክቱ ማሳየት ስንፈልግ እንጠቀማለን ማለት ነው በዳይሬክሽን በአቅጣጫዎች እንዴት መጠቀም እንችላለን የሚለውን ኤግዛምፕል ከእናንተ ጋር እንሰራለን አንድ ነገር ለሰው መስጠት ስንፈልግስ፣ እንዴት ነው ኢነሰንተንስ ማስቀመጥ የምንችለው የሚለውን እናያለን። ሶስተኛ ደግሞ ሪዛልት ሲሆን ደግሞ እንዴት ነው የሚሆነውን የሚለውን እናያለን ማለት ነው። ሶ እናንተም እያሰባችሁበት እንድራስ ወርቅ አላብ ከየትኛውን ጀምር። ኤግዛምፕል ስጡኛ ስናሪዮ ልስጣችሁ ወይስ ራሳችሁ ጀነሬት ታደርጋላችሁ። እሺ አንድ ሲናሪዮ ሰጣችኋለሁ፣ ሌላውን እናንተ በራሳችሁ ታደርጋላችሁ። ሶ ዳይሬክሽን ማድረግ ስንፈልግ ለምሳሌ ማክዳ ወደ አራት ኪሎ ሄደች ማለት ብንፈልግ እንግሊሽ ሰንተንስ ዳይሬክሽን በመጠቀም ቱን በመጠቀም እንስራ። ማክዳ ወይ ቱ አራት ኪሎ ኤግዛክትሊ። ኦኬ ሶ ማክዳ ወንት ቱ አራት ኪሎ አይደለ? ሶ ዳይሬክሽንን ስናሳይ የምንጠቅበት ምክንያት እዝ ቢከዝ አንድ ሰው ከአንድ ቦታ ወደ ሌላው ቦታ ሲንቀሳቀስ መንቀሳቀሱን ለማሳየት የሚያገናኝልን ቃል ኢስ ቱ ሶ ማክዳ ዌንት ፍሮም ሄር ሃውስ ቱ አራት ኪሎ እንላለን። ከቤቷ ተነስታ ወደ አራት ኪሎ ሄደች። ያቺ ቃል ምንድን ነው? ቱ ናት ማለት ነው። ኦኬ ሶ ቱ የሚለው ቃል አንድ ሰው ወዴት እንደሄደ ዳይሬክሽን እየጠቆመ ነው። ሎኬሽን እየሰጠን ነው ማለት ነው። ኦራይት ኦኬ፣ እስኪ ሌላ ሲናሪዮ ደግሞ ለቃላብ አራት ኪሎ ለመሄድ ወደ ሽንት ቤቱ ለመሄድ ወደ ቀኝ ታጠፊ አል ወደ ሽንቱ ቤቱ ለመሄድ ተርን ቱ ለፍት። አሁንም ቢሆን ሎኬሽን ነው እያሳየን ያለ ነው። በዛው ልክ ደግሞ አቅጣጫ ነው እየገለጸን ያለ ነው ማለት ነው። ወደ ሽንቱ ቤቱ ለመሄድ የትኛውን አቅጣጫ ነው የምንጠቀመው? ቱ ለፍት፣ ወደ ግራ፣ ወደ ቀኝ ለፍት ነው የጻፍኩት። ወደ ግራ ለፍት የሚለውን እንጠቀማለን ማለት ነው። ዳይሬክሽንን በዚህ መልኩ ለማሳያት ቱን ተጠቅመን ማለት እንችላለን ማለት ነው። ጊቪንግ ሰምቲንግ ቱ ሰማን ሲሆንስ አንድን ነገር ለሰው መስጠት ስንፈልግ አይደለ? ቅድምም ብያቸዋለሁ፣ አንድ ኤግዛምፕል ሰጥቻቸዋለሁ። ሶ ጊቭ ስ ማርከር ቱ አበበ ካልኩኝ፣ ይህንን ማርከር ለአበበ ስጡልኝ እያልኩኝ ነው። ቱ የሚለው ቃል ለእዛ ሰው፣ ለሚጠቀሰው ሰው ስጡልኝ እያልኩኝ ነው ማለት ነው አይደለ? እስኪ እንድራስ ጊቪንግ ሰምቲንግ ቱ ሰማን ኦኬ ስናሪዮ፣ ሊስት ጋር ውጭ ሄድክ እንበል። ዱባይ ሄድክ ለምሳሌ፣ እዛ ስትመለስ ለቃላብ ስጦታ መጣለት፣ አደለ? ምንድን ነው የምትለው? ያመጣውለትን ስጦታ ለቃላብ ሰጠውት፣ አደለ? ወይ ደግሞ ጊፍት። ሌላ ቃል እስኪ አስብ ለጊፍት የሚሆን እሱም ይሆናል። ሱቨኒር ልትልም ትችላለህ። ኦኬ ሱቨኒር ማለት ስጦታ፣ ቤሲክሊ አንድ ነገር እንድናስታውሰው አንድ ነገር፣ የሄድንበትን ቦታ ኢቨንት ሊሆን ይችላል፣ እንድናስታውሰው አንድ ነገር ስንገዛ ኦር ስንጠቀም ሱቨኒር እንለዋለን ማለት ነው። ለቃላም ምናምን አመጣህለት፣ ዩ ባውት ሂም ሱቨኒር አይደለ ያስታውሳል፣ በዛ ማለት ነው። ሱቨኒር የሚለው ቃል አዲስ ቮካብላሪ ናት። አዲስ ቮካብላሪ ሲኖር ደግሞ ስክሪው እናስቀምጥላቸዋለን። አዲስ የጀመርነው ቻለንጅ ነው። ተከታተሉን በዛው። እንድሪያስ ምን አደረግ ዩ ባት ሱቨኒር ዩ ጌቭ ሱቨኒር ቱ ቃላ። ምን ይላል እንድሪያስ? አይ ጌቭ ሱቨኒር አ ናይስ። እሺ፣ ይህንን ካለን ደግሞ ቃላብ ሴናሪዮ ሊስጥክ ሌላ። እሺ፣ የመኪናው ቁልፌት አለ ብልህ እና ለእንድርያስ እኮ እሰጥቸዋለሁ ለማለት መስልይ፣ ሀው ዱ ዩ ሴ ዳት ቃላብ፣ ምን ይላል አይ ጌቭ ደ ኪስ እንድርያስ ሶ ምን እያለ ነው ቃላብ? ቁልፉ እኔ ጋ አይደለም። የሰጠሽኝ ቁልፍ የመኪናው ቁልፍ እኔጋ አይደለም፣ ለቃላብ ሰጥቼዋለሁ። ጊቪንግ ሰምቲንግ ትሰማዋለህ። ኔሰሰሪሊ ስጦታ መሆን የለበትም፣ ማንኛውም አይተህ ቃል ሊሆን ይችላል። ኦኬ ሶ ዌን ዩ ጊቭ ሰምቲንግ ቱ ሰምዋን ቱ የሚለውን ቃል እየተጠቀምን ነው ዲስክራይብ የምናደርገው፣ ቃላብ እንዳደረገው አይ ጊቭ ኪስ ቱ ቃላብ፣ ቱ እንድርያስ እንዳለው ማለት ነው። ኦኬ አሁን ደግሞ ሪዛልት ላይ ሄደን ሪዛልት ስንል ወይም የአንድ ነገር አውትካም ስንል ምን እንደሆነ ላስረዳችሁ ለምሳሌ አንድ ሰው ስክሰሱን ለመሆን ቀንና ማታ ይሰራል ተግቶ ያጠናል እንበል አይደለ ሶ ለምሳሌ እኔ ነኝ እንደዛ ማድረጉ ኦር ማይ ዳድ እንበል ኦኬ ሶ ማይ ዳድ ሀስሊንግ ለድ ቱ ሂዝ ሰክሰስ ልንል እንችላለን ማለት ነው ኦኬ ሶ ለሰክሰሱ መንስኤው ምንድን ነው? ማጥናቱ፣ ቀንና ማታ ሳይል መስራቱ አይደለም። የአንድ ነገር ሪዘልት መሆኑን መግለጽ ስንፈልግ አሁንም ቱ የሚለው ነው የምንጠቀመው። እሱን በማሰብ እስኪ ኤግዛምፕል ስጡኝ። ማንኛውም ነገር ሊሆን ይችላል። ባይ ዘ ዌይ እደትን ነስሬ ሀቭ ቱ ቢ ከሰው ጋር የተያዘ መሆን የለበትም። ምንድን ነው ልትለኝ ነበር እስኪ ለፎር ነው የሚሆነው። ኦኬ ሶ አይ ሌድ ማይሰልፍ ቱ አኮምፕሊሽመንትስ። ኤግዛክትሊ፣ ናይስ። አይ ሌድ ማይሰልፍ ቱ አኮምፕሊሽመንት። አኮምፕሊሽመንትን ማለት ውጤት ነው፣ ግን ጥሩ ውጤት ሰክሰስ የሆነ ውጤት እሱም ካሪ ሊጨመር ይችላል እንደ ያስ አይ ለድ ማይሰልፍ ቱ አካምፕሊሽመንት ወደ አካምፕሊሽመንት እራሴን መርቸዋለሁ እያለ ነው ማለት ነው። አይደለ? ሶ የተለያየ ነገር ሊያደርግ ይችላል፣ በዛል እሱም ቀንና ሌሊት ሊያጠና ይችላል፣ በጣም ጠንክሮ ሊሰራ ይችላል። ወትኤቨር ኢት ኢዝ ሂ ሌድ ሂምሰልፍ ቱ ዲ አካምፕሊሽመንት። አይደለ? ሶ ራሱን የመራው ማለት ነው። አት ዲ ኤንድ ኦፍ ዘ ዴይ ሪዛልቱ ምን ሆኗል? አካምፕሊሽመንት ሆኗል። ራሱን ወደ አካምፕሊሽመንት መምራቱ ሆኗል ማለት ነው። አይደለ ኦኬ፣ ቃላብስ እስኪ ለምሳሌ በጣም ኃይለኛ ዝናብ ዘነበ እንበል። ሲዘንብ ደግሞ በብዛት ጎርፍ ሊያጋጥመን ይችላል። እሱን እስኪ ይህን ሰንተንስ ካስራክት አርገልኝ ከከበደ አግዛሃለሁ። በጣም ኃይለኛ ዝናብ ዘነበ ከዛ አዘ ሪዛልት ኃይለኛ ጎርፍ መጣ። ኦኬ ሶ ሄቪ ሬይን

ከባዱ ዝናብ ወደ ጎርፍ እንዳመራ እያሳየ ነው። ሪዛልቱ ጎርፍ ነው። መንስኤው ምንድነው? ከባዱ ዝናብ። እዚህ ጋር ገብቷቸዋል ሁሉም፣ እንድሪያስ እና ቃላት፣ ጥያቄ የላችሁ አይደለ? ኦኬ፣ አሁን ወደ ፎር እናምራ። ነግሬያቸዋለሁ፣ ሁለቱም ፕሬፖዚሽን ናቸው። ከሰው ጋር፣ ከነገሮች ጋርና ከተግባራት ጋር ያለውን ሪሌሽንሽፕ የሚያሳዩን ቃላቶች ናቸው ብያቸዋለሁ። ግን ስንጠቀምባቸው ኢን ዲፍረንት ዌይዝ ዲፍረንት ኮንቴክስት ላይ ነው የምንጠቀምባቸው ብያቸዋለሁ። እንደገና ሁለቱም ምንድን ነው ብያቸዋለሁ ለ ናቸው፣ ከሳይሆን ለ ብያቸዋለሁ አይደለ። ኦኬ እሱን ካለን አይቀር ደግሞ ፎሪን ኢን ዊች ታይፕ ኮንቴክስት ኦር ኢን ወት ዌይዝ መጠቀም ይቻል የሚለው እ ሶ የመጀመሪያው ኢዝ ቤኒፊት፣ ሁለተኛው ኢዝ ፐርፐስ፣ ሶስተኛው ደግሞ ዱሬሽን። ኦኬ ሶ ቤኒፊት ስንል ጥቅም፣ ቤኒፊት ማለት ጥቅም ነው አይደለ? አንድ ነገር ሰርተን የምናገኘው ጥቅም አይደለ እስኪ ለምሳሌ ማታ እቤት ስትገቡ ስልካችሁን ተሰረቃችሁ በል አይደለ ከዛ ሌባውን አይታችሁታል ከዛ ቀን ላይ ተገናኛችሁ ከዛ ቅጥቅጥ አደረጋችሁ በል ከዛ ለምን ቀጠቀጥከው ስትሉ በቃ ለቂም ነው ምንድን ነው የሚባለው ይሄ ሪቨንጅ ምንድነው እሱም ይሆናል ቬንጀንስ የሚለውን አዲስ ቮካብለሪ ያዙልን። በዛው ግን ሪቨንጅ ምንድን ነበር? በአማርኛ ቂም በቀል። ኤግዛክትሊ ሶ፣ አይ ቢድም አፕ ፎር ሪቨንጅ ድንን እንቻለን ማለት ነው። ኦኬ። ሶ ምላሻችሁ ምንድን ነው? እዚህ ጋር ያገኛችሁበት ቤኔፊት ምንድን ነው? የቀጠቀጥኩት ብሶቴን ለማውጣት ለበቀል ነው። አይ ቢድም አፕ ፎር ሪቨንጅ እንላለን ማለት ነው። ኦኬ። ሶ ይሄኛው ኤግዛምፕል ከገባችሁ፣ እናንተ እስኪ ሌላ ኤግዛምፕል ስጡኝ። ቤኒፍት ላይ የሚያተኩር ማለት ነው በጣም አሪፍ ኤክሰርሳይዝ ፎር ማይ ሄልዝ ቃላት ምን እያለ ነው እዚህ ጋር ወርክውት አረጋለሁ፣ ኤክሰርሳይዝ አረጋለሁ። ለምንድን ነው የምታረገው? በነፊቱ ምንድን ነው? ፎር ማይ ሄልዝ፣ ለጤናዬ ስል አይደለ? ሶ አይ ኤክሰርሳይዝ ፎር ማይ ሄልዝ። ኦኬ እንድሪያስ ቃላ በጣም አሪፍ ኤግዛምፕል ሰጥቷል። እስኪ አንተ ደግሞ አይ ወርክ ሀርድ፣ እንጠፋውና አስረዳቸዋለሁ ፎ ማይ ማዘርስ ሀፒነስ አይደለም። ሶ እንድርያስ ምን እያለን ነው? በጣም ተግቼ የተራለው ምሰራውም ለእናቴ ደስታ ነው እያለን ነው። በነፍቱ ምንድነው? ዜጋ የእናቱ ደስታ ነው ማለት ነው። ኦኬ ሶ ፎርን ስንጠቀም ኢን ዲስ ታይፕ ኮንቴክስት ሁሌ ማወቅ ያለባችሁ የሆነ የምንጠቀመው ነገር ይኖራል። አዝ ኤ ሪዛልት ማለት ነው ኦኬ።

እዚህ ጋ ፎር የሚለው ቃላቸን እንድታተኩሩ ይፈልጋሉ። ቃል አይ ዩዝ ማይ ፎን ፎር ኮሊንግ ሲል ስልኬን የምንጠቀመው ኦር ዋን ኦፍ ዘ ፐርፐስ ኦፍ ማይ ፎን ኢዝ ፎር ኮሊንግ እያለ ለመደወል ነው፣ አንድ ያለው ጠቀሜታ ከብዙ አንዱ ማለት ነው።

ናይስ ሶ፣ ከፀሐዩ ለመከለል ጃንጥላ እንጠቀማለሁ እያለ ነው ማለት ነው። በጣም አሪፍ ይህንን፣ ካለነገር ወደ ዱሬሽን ነው የምናልፈው። ሶ ሃው ሎንግ ሰምቲንግ ቴክስ ማለት ነው አንድ ነገር ለመፈጸም ምን ያህል ጊዜ ይፈጃል። ለምሳሌ እኔ አንድ ኤግዛምፕል ልስጣችሁ እና ላቅልልላችሁ አይ ሃቭ ቢን ሂር

ስን ቃላ እንደዚያ ሲል ምን እያለ ነው ለአንድ ሰዓት ሚያክል የሚሆን ጥናት አድርጌያለሁ እያለ ነው ማለት ነው ዱሬሽኑን እየነገረ ነው ፎር አን አወር ለአንድ ሰዓት እሺ እስኪ እንድረስ ሴናሪዮ ልስጥክ ከዚህ ቤትክ ለመሄድ መንገድ ላይ አርባ አምስት ደቂቃ ፈጀብክ ሀው ሎንግ ወር ዩ ኦን ዘ ሮድ ፎር አይወዝ ኦን ሮድ 45 ሚኒትስ ይላል ማለት ነው። ሰው መንገድ ላይ ለ45 ደቂቃ እንደቆየ ከዚህ ተነስቶ ቤቱን ለመግባት ኢት ቱክ ሂም 45 ደቂቃ አይወዝ ኦን ሮድ 45 ሚኒትስ ይላል ማለት ነው። ሎንግ ምን አስቆየ፣ ምንድን ነው ያስቆየ ይሄን ያህል ጊዜ ካልኩኝ ን 45 ሚኒትስ መንገድ ተዘጋግቶ ነበር አ ጋ ቆየኝ ሊል ይችላል ማለት ነው። ግልጽ ነው። ጥያቄ አላችሁ? ቃላም ድረስ ምንም ጥያቄ የለም። ሪካፕ ላድርግላቸው ማለት ነው ለነሱ። የዛሬው ቶፒካችን ዲፍረንስ ብትዊን ቱ ኤንድ ፎር ነበረ። በአማርኛ ስናየው ሁለቱም ለነው ከ አይደለም ከሲሆን ፍርም ነው ኦኬ ሶ እንዴት አይነት ልዩነት አላቸው የሚለውን አይተናል። እንዴት አይነት ሲሚላሪቲ አንድነት አላቸው የሚለውንም አይተነዋል። ነገር ግን ኢንዲፍረንት ዌይዝ ስለሆነ የምንጠቀመው እንዴት ነው የምንጠቀመው? መቼ መጠቀም አለብን የሚለውን በኤግዛምፕሎች ተንትነን ከነንዴ አይተናል። ያልገባችሁ ነገር ካለ ፕሊዝ ኮመንት ላይ አሳውቁን። ኦኬ መልካም ቀን የሌላችሁ። ቻው